ሕወሓት ከደሴ ወዲህ ብልጽግና ከአዲስ አበባ ወዲያ በወሉዩዋ በፋንቱ ጭን የተከለለው ባጫ ጨምዳዳ። ወራት ነጎዱ። አዲስ ዓመት 2014 ተጀምሮ የኢትዮጵያ የጦርነት ዜና አምና ተብሎ መጠራት ጀመረ። እልቂትና ጭፍጨፋ በመንግሥት ባለሥልጣናትና በመገናኛ ብዙሃን እየታወጀ ነው። ነጋጠባ፣ ግደሉ፣ እሰሩ እርምጃ ውሰዱ እየተባለ ይነገራል። የደቡብ ፍርድ በየአቅጣጫው ሆነ። ለሺ ዓመታት አብሮ የኖረን ሕዝብ ካልተገዳደልክ እያሉ ባለሥልጣናት ይቀሰቅሳሉ። ሕዝቡ በሚፈልጉት ልክ ባለመጫረሱ የተናደዱ የሚመስሉት እነዚህ ባለሥልጣናት ብስጭታቸውን መቋቋም ተስኗቸው ታዩ። የወቅቱ ባለሥልጣናት ሕዝባዊ መተላለቅን የሚጠሩት በትግራይ ተወላጆች ላይ ብቻ አልነበረ ወገናችንና ደጀናችን ባሉት የአማራ ህዝብ ላይም ነበር። እዚህ ላይ የቤተ መንግሥቱ ሰዎች በወሎ ህዝብ ላይ የኢትዮጵያ ህዝብ ቃታ እንዲስብ ያደረጉትን ቅስቀሳ እናስታውሳለን። ጠቅላይ ሚኒስትሩ በሕዝብ ላይ ያሰማራው ሠራዊት እየተሸነፈ ከትግራይ ሲወጣ ሰኔ 22 2013 ዓ.ም በሚዲያ ወጥቶ ደጀን ወደምንለው ሕዝብ መጥተናል ብሎ አወጀ። ይህ ማለት የትግራይ ህዝብ ጠላት የአማራ ህዝብ ደጀን ነው የሚል ትርጉም ያለው ለመሆኑ አያከራክርም። ሆኖም ከወራት በኋላ ሁሉም ተጠራርጎ ወጣ። ከዚያም ሰራዊቱ የሰሜን ሸዋ ቆላማ ቦታዎችን በሽሽት ማቆራረጡን ተያያዘው። ከዚያ በፊት ግን በደሴ ግንባር እንዲህ ሆነ። መንግሥት ከ53,000 በላይ መደበኛ ሰራዊት የአማራና የአፋርን ታጣቂዎች ሳይጨምር በደሴ ግንባር አሰልፎ ገጠመ። በአየር ኃይሉ ከተማዋንና አካባቢውን ይቀጠቅጣል። ቆቦን፣ ወልዲያን፣ ላሊበላን፣ ውጫሌን፣ መርሳን፣ ሐይቅን ለትግራይ ሰራዊት አስረክቦ ደሴ ከተማ ቆይቷል። ቦሩ ሜዳ ላይ ለቀናት ተዋጋ። ድል አልቀን ነው የጦሳ ተራራን ከቦም ተፋለመ። አልሆነም። ሺዎችን አርግፎ ባህርዛፍ ዱላ አሲዙ ያሰማራቸውን ወጣቶች ሳይቀር አስጨርሶ ፈረጠጠ። ከ53 ሺህ የሚልቅ ሰራዊት እንደ ጢስ ተነነበት። እንደ ጦሳ ተራራ ተከምሮ የነበረው ሰራዊት እንደ ሸክላ ደቀቀ። የተረፈውም ግራው ጭንብሎ ሸሸ። ጥቅምት 20 2014 ዓመተ ምህረት በዕለተ ቅዳሜ ምሽት ላይ ደሴን በዝርራ ተሸንፎ ለቀቀ። በዚህ ጊዜ ነው የቤተ መንግስቱ ሰዎች ወደ ሚዲያ የወጡት። አብይ አህመድ በሁሉም መገናኛ ብዙሃን፣ ዳንኤል ክብረት በኢቲቪ ቀረቡ በደሴ ግንባር የደረሰባቸውን ሽንፈስ ለማብራራት ያቀረቡት ምክንያት የሁለቱም ግን ተመሳሳይ ነበር። ዳንኤል እንዲህ አለ። ወያኔ በጎንደር በኩል ያልተሳካለት የአካባቢው ሕዝብ ጠንካራ ወታደራዊ ልምድና የተኩስ ብቃት ስላለው ነው። በወሎ አካባቢ ግን እየተሳካለት ያለው የተገዙ የአካባቢው ሰዎች በብዛት ስላሉ ነው። መርሳ፣ ቆቦና ደሴ ላይ የተፈጸመው ይሄው ነው። ይህን ንግግር የወሎን ሕዝብ ባንዳ ነው የሚል የማሻማ ትርጉም ያለው ነው። ይህንን አቶ አገኘው ተሻገር አስቀድሞ በ2013 ዓ ም ክረምት ተናግሮታል። የወሎ የአዊና የምስራቅ ጎጃም ሚሊሻ ሽሽት ነው ሥራው፣ አይዋጋም። የሚዋደቀው ያው የጎንደር አርሶ አደር ነው። ከዚህ ህዝብ በመወለደ ትኩር አለ ሲል ለታማኝ በየነ የላከውን መልእክት እዚህ ላይ ያስታውሷል። የዳንኤል ጥሪም መላ አማራንም ሆነ የኢትዮጵያን ህዝብ የትግራይ ተወላጆችን ብቻ ሳይሆን ባንዳውን ወለየውንም ግደል የሚል ነበር። ጠቅላይ ሚኒስትሩ ይህንኑ አባባሉን በማጠናከር ደሴ ውስጥ ህዝቡን ለመከላከል ስትዋጋ የነበረችውን ክፍለ ጦር ከኋላ የወጋትና እንዳትወጣ ያደረጋት የከተማው ህዝብ ነው አለ። እንዲህ ያሉ ዘረኛ ገለጻዎች ከነዚህ ሰዎችም ሆነ ከሌሎች ምእመኖቻቸው የማይጠበቁ አልነበሩ። ክፋት መተዳደሪያቸው እልቂት አጀንዳቸው መሆኑን ለሚያውቁ ሁሉ እንግዳ ገለጽ አልነበረም። ይሁን እንጂ ወታደራዊ መሪዎቹ ደሴን የለቀቁት በጦር ሜዳ ሽንፈት ተዋግተው፣ ተዋድቀው፣ ገድለው፣ ሞተው ከቀናት ፍልሚያ በኋላ መሆኑን ያውቃሉ። ይህንን የሚያውቀው ብርሃኑ ጁላ ብንሸነፍስ ተሸነፍን እንድንል ነው እንደሚጠበቀው በማለት ለኢሳት በቁጣ ተናግሯል። ባጫ ደበሌ ደግሞ መለየውን አውልቆ በጥይት በመምታት ነው ሽንፈቱን በጸጋ የተቀበለው ይህችን ነገር አፍታትቼ ላቅርባት። ባጫ በዚያ ሰሞን አፋርና ወሎ እየተመላለሰ ነበር የሚያዋጋው። ደሴ ሲደርስ የሚያርፈው ልዑል መኮንን ሆቴል ነበር። ለቀናት በዚህ መልኩ እየተመላለሰ ከቀጠለ በኋላ አንድ ቀን እንደ ዋዛ ወጥቶ ደሴ ቀረ። ምክንያቱ ደግሞ ፋንቱ ተስፋይ ነች። ሴትየዋ በወቅቱ የአማራ ክልል ምክር ቤት አፈ ጉባኤ ነበረች። መልከ መልካሟ ፋንቱ የባጫንም ልብ አሸነፈችው። ባጫ በሕወሓትና ሻዕቢያ ብቻ ሳይሆን በሴቶች ፍቅርም በተደጋጋሚ ተማርኳል። ፋንቱም ቅልጥ ባለ ጦርነት ውስጥ ያለውን ባጫን በፍቅር ማርካ እጅ ወደ ላይ አስባለችው። ናፖሊዮንን ጆሴፊን እንዳሸነፈችው ሁሉ ምንም እንኳ ባጫ የናፖሊዮንን የጀግንነት ልብ ባይታደልም ቅሉ የእሱንም ልብ ፋንቱ ሰለበችው። እናም ወደ አፋር መመለሱን ትቶ በልዑል መኮንን ሆቴል ውስጥ ዓለሙን ይቀጥ ጀመር። ፋንቱ በወቅቱ ወደ ደሴ የተጓዘችው የአካባቢው ተወላጅ በመሆኗ የአፈ ጉባኤነት ኃላፊነቷን ይዛ ቅስቀሳ ለማድረግ ነበር። ሕዝብ መቀስቀሷን ትታ የባጫን ወንድነት መቀስቀስ እንዳለባት ያወቀችው ግን ከደረሰች በኋላ ነው። የተገናኙት በአጋጣሚ እንጂ በቀጠሩ አልነበረም። ባረፉበት ሆቴል ውስጥ ነው በድንገት የተገናኙት። ከዚያማ ማን ያላቃቸው ይበላል፣ ይጠጣል ውስኪ እንደሚመራው ሰራዊት ደም ይፈሳል። ስጋ አሞራ እንደሚበላቸው ወታደሮች በገፍ ይቀርባል። ከዚያም ሞቅ ሲለው በሆቴል ውስጥ የነበረውን ሰው ሁሉ ጉድ እያለው ፋንቱን እየጎተተ ይዞ ይገባል። ልብስ ቀይረው ይመጡና እንደገና ተመልሰው ይጠጣሉ ይበላሉ። አሁንም እንደገና ተያይዞ ይገባሉ። ከአፍታ በኋላ ባጫ የስቴኪኒ ፍላጭ የሚያካክሉ ቀጫጭን እግሮቹን ቁምጣ አንጠልጥሎባቸው ደቃቃ ገላው ላይ ቲሸርት ጣል አድርጎ ይመለሳል። በዚህ ሁኔታ ለቀናት ከከረመ በኋላ ውጊያው ቦሩ ሜዳ ሲደርስ ባጫ እግሬ አውጪኝ ብሎ ሸሸ። ፋንቱን ወደ አዲስ አበባ ልኮ እሱ ወደ ሸዋሮቢት ተሻገረ። አሁን ወታደራዊ ልብሱን ከላይ እስከታች ደርቧል። ሸዋሮቢት በገባ በሁለተኛው ቀን ጥቅምት ሃያ 2014 ዓ.ም ቅዳሜ 9 ሰዓት አካባቢ ደሴ በጠላቶች እጅ መያዟን ሰማ። ባጫ ስሜቱን መቆጣጠር አልቻለም። መለዮውን ከጭንቅላቱ ላይ አነሳና ከመሬት ደባለቀው። ከዚያም ሽጉጡን ከግራ ሽንጡ ላይ ላጥ አድርጎ ተኮሰበት። ጥይቱ የመለዮውን ጨርቅ ቀዳ መሬቱን በሳችሁ፣ ደገመው። ይህ መለዮ አፍ ቢኖረው ኖሮ ወትሮም ያለ ቦታዬ ነበር የተጫንኩት፣ የሚለው ይመስለኛል። ከአንተ ጭንቅላትስ ይህ ይሻለኛል። ሊለውም ይችላል። ፋንቱ ጭን ውስጥ የከረምከው እኔ እንዳደነህ ነበር እንዴ? ብሎ ይሞልጨውም ይሆናል። ባጫ ከዚህ ጦርነት ቀደም ብሎ ወያኔ ከውጭ ጦር መሳሪያ የሚያገኝበትን መንገድ 99.9 በመቶ ዘግተነዋል፣ ከሰሜን እዝ የሰረቀውንም መልሰን ወስደነዋል ብሎ ነበር። ይህ ከሆነ ለምን እንዲህ ድል ተደረጋችሁ የሚል ጥያቄ የሚያቀርብለት ስለሌለ እሱ ግን ከደሴ መያዝ በኋላ አማራ መበቀል አለበት። ይህንን የማይበቀል የአማራ ልጅ መወለድ የለበትም። ዋ ሆኖ ሆኖ መቅረት ያለበት አለ። የተለመደ የመተላለቅ ጥሪ ነው። ለነባጫ ሥልጣንና ጥቅም ተብሎ የአማራንና የትግራይን ሕዝብ በበቀለኝነት የማጫረስ ጥሪ። ከዚህ ቀደም ብሎ አብይ በፌስቡክ ገጹ ላይ የጻፈውን ጽሑፍ ምግባር የለሽና የማኅበረሰብን ሥነ ሥርዓት የሚጥስ ነው ብሎ ኩባንያው አንስቶበታል። ህዝብን ካንሰርና መጥፋት ያለበት እያለ ከጻፈ በኋላ ፌስቡክ አነሳበት። ምነው አስወገድከው ተብሎ በዘጋርዲያን የተጠየቀው ኩባንያው ግጭት የሚያባብስና ጥላቻን የሚያበዛ ስለሆነ የኢትዮጵያውያንን ደህንነት ለመጠበቅ ነው ሲል መለሰ። ከአብይ አህመድ በላይ የኢትዮጵያውያን ደህንነት የሚያሳስባቸው እንዲህ ያሉ ዓለም አቀፍ ተቋማት ነበሩ። የአገሪቱ ህዝብ በሱ ጦረኛና ግጭት ቀስቃሽ ንግግር የበለጠ እንዳይገዳደል በማሰብ እንዲህ ያለ እርምጃ ይወሰዱ ነበር። የሆነ ሆኖ የደሴ ግንባር ጦርነት እንዲህ ያለ ሂደት ነበረው። አብይና ዳንኤል ክብረት ግን ሰራዊታችንና ወታደራዊ አመራራቸውን ሳይሆን የወሎን ህዝብ ለሽንፈታቸው ተጠያቂ አደረጉ። ሁኔታው ያለማራቸው የአብይ አማሮችም የፕሮፓጋንዳውን ስልት ቀይሩት። የደሴ ሕዝብ ወጋን ወይም አስወጋን ከምንል በደሴ ከተማ የሚገኙ የትግራይ ተወላጆች ናቸው ያጠቁን ይባላል አሉ። ይህን ተከትሎ በመላ ሀገሪቱ ያሉ የትግራይ ተወላጆች ወደ ማጎሪያ ኮንሰንትሬሽን ካምፕ ይግቡ ሲሉ ጥሪ ያቀርቡ። የዚህ ፕሮፖጋንዳ ቀራጽያን በዋናነት የኢሳት ሰዎች ቢሆንም አስፈጻሚዎችና ይህንን አራጋቢዎች ግን የአብይ አማሮች እና የኦሮሞ ብልጽግና ምእመናን ነበሩ። እነዚህ ሰዎች ያቀረቡት ጥሪ አስፈሪ ነበር። ሁሉንም የትግራይ ሰው ይገደል ብለው አወጁ። በእንጀራ አባቱ ትግራዊ የሆነ ሰው ሳይቀር ይለቀማሉ። ጥሪያቸው አንድም ትግራዊ በህይወት እንዲተርፍ የሚፈቅድ አልነበረም። የጠቅላይ ሚኒስትሩ የፕሮፓጋንዳ አንጎል ዳንኤል ክብረት የበቀሉበትን መሬት ብቻ ሳይሆን ሲቀበሩም ተቆፍረው እንዳይገኙ አድርገን እናጥፋ አለ። በዚህ የብዙዎች ነፍስ ተቀጠፈ። በባህር ዳር እንደ ፕሮፌሰር ማዕረግ አማረ ያሉ ምሁራን ለበርካታ አስርት ዓመታት በኖሩበት አማራ ክልል በአያታቸው ትግራዊ በመሆናቸው ተቀጥቅጠው ተገደሉ። እንዲህ የሚረግፉ ሰዎችን ለማዳን መከላከልም ሆነ ለመገላገል መሞከር ወንጀልና ሕይወትን የሚያሳጣ ተግባር ነበር። የሁኔታው አስፈሪነት ማኅበራዊ ግንኙነትን ጥርጣሬ ውስጥ ከተተ። መክሰስ ብሔራዊ ምልክት ሆነ። የኢትዮጵያ ትምህርት ቤቶች ተዘግተው የትግራይ ተወላጆች ማጎሪያ ሆኑ። ጅምር ህንጻዎች ወደ ካምፒንግቡ ለተባሉት የትግራይ ተወላጆች ማጎሪያነቱ አሉ ነገር ሁሉ ተደበላለቀ። የትግራይ ተወላጆችን ደብቀዋል የተባሉ ሌሎችም ሰዎች ተጋዙ። መንግስት፣ በወታደራዊ ድል ደሴን ከተነጠቀ በኋላ አውሬነቱ ባሰበት። ስልክ ዘግቶ፣ መብራት አጥፍቶ፣ መንግስታዊ መዋቅሩን አፍርሶ በመፈርጠት አዲስ አበባና ደብረ ብርሃን የደረሰው የብልጽግናው አገዛዝ በኮምቦልቻ ሕወሓት መቶ ሰዎችን አስፓልት ላይ አውጥቶ ረሸናቸው ሲል መግለጫ ሰጠ። ለገሰ ቱሉ የተባለው የኮሚኒኬሽን ሚኒስትር ነበር ይህንን ያለው። ይህንን መረጃ እንዴት አገኘኸው? ኮምቦልቻም ደሴም እንደ መቀልና አክሱም ሆነዋል። ስልክም በተዘጋበት መዋቅራችሁም ሸሽቶ በወጣበት ሁኔታ መቶ ሰዎች መገደላቸውን እንዴት አወቅህ ብሎ ያለው የለም። ጮክ ብሎ አስተጋባው። ዘጠና ዘጠኝም መቶ አንድም አላለም አናቱ ላይ መቶ ሰዎችን አውጥቶ እረሸናቸው አለ። ይህን ያለ ምክንያት አልነበረም። የተናገሩት አዲስ አበባ ያለው ወሎዬ በየጎረቤቱ የሚኖርን ትግራዋይ እያረደ እንዲያስወግድላቸው ነበር። አሊያም የመሃል አገሩ ሕዝብ በአቅራቢያው ያለውን የትኛውንም የትግራይ ሕዝብ ደጋፊ አናት እንዲፈልጥ ነበር። መንግሥት አመፅንና ጭካኔን ስፖንሰር አድርጎ ሕዝባዊ እልቂት ሲጠምቅ እንዲህ ነው። ወዳጅና ጠላት የማይለይበት ጊዜ ነበር። እናም ሽሽት ግድ ሆነ። ከዚያም በመወዳት አዲስ አበባ ውስጥ የሕቡዕ ኑሮ ለመኖር ቤቴን ለቀኩ። ያየሰው ሽመልስ ይቀጥላል። አበቃው።